እንደት ናችሁ? እቴት ተመልካቾቼ ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ እንግዲህ ልንማማርበት የመጣሁት ትሬት ምንድን ነው? ስለ ከፈራችን ነው። ያው ከፈራችን መሰነጣጠቅ መድረቅ የለበትም አይደለ ብዬ ያምናለሁ እኔ ምናልባት የጤና ችግር ካለ ያው እንደው ሁሌም እንደምለው ጤናችንን ቼክ ማድረግ አለብን። የጨጓራ በሽታ ያለበት ሰው እንደገና ደግሞ ሌሎችን በሽታ ያለበት ሰው ያው ከንፈሩ ሊሰነጣጥቅ ይችላል። አብዛኛውን ጊዜ ውስጣችን ላይ ችግር ሲኖር ከውጭም ስለሚታይ ማለት ነው። ስለዚህ ያው ራሳችንን ቼክ ማድረግ አለብን። በሁለተኛ ደረጃ ደግሞ ምንድን ነው ውሃ በደንብ መጠጣት መቻል አለብን አይደለን? እንዳይሰነጣጥቅ እንዳይደርቅ ፊታችንም እንትን እንዳይል ቁስቁንኩል እንዳይል እንደዛ ማድረግ አለብን። ስለዚህ ዛሬ የመጣሁት ያው ለከንፈራችን ማድረግ ያለብን እንክብካቤ ላሳዮችን የመጣሁት። ስለዚህ በመጀመሪያ ደረጃ ከንፈራችንን የሞቱ ቆዳዎች መነሳት አለባቸው አይደለ። የሞቱ ቆዳዎችን የምናነሳበት ስክራፕ ደግሞ የሰራሁት በማርና በስኳር ነው። ማርና ስኳር አዘጋጅቼ እንትናልኳቸው ደባለኳቸው እና እሱም መጀመሪያ የሞተ ቆዳ እንዲያነሳልኝ ማለት ነው። እሱ መጀመሪያ መቀቧት እዚህ ጋር እንትናለኝ። ፎጣለችኝ፣ ንጹህ ናት፣ በጣም ለስላሳ ናት። ለአራስ ልጅ የሚሆን ከልጆቼ ሳልከፋቸው የቀረ ስለነበረ እሱን ነው የምጠቀመው ማለት ነው። ንጹህ ነው ለማለት ፈልጌ ነው። እና ስለዚህ እዚህ ጋር ከንፈራችንን ማር እና ስኳር ያዘጋጀሁትን ስክራፕ ለመጀመሪያ እንቀባዋለን። እዚህ የሞቱ ቆዳዎች ይነሳሉ ማለት ነው። ከአምስት እስከ አስር ደቂቃ ማቆየት እንችላለን። ስለዚህ እንደዚህ አድርጋችሁ እናንተም ትቀቡታላችሁ ማለት ነው። ስክራፕ አዘጋጅታችሁ ያው እንዳልኳችሁ የማያስፈልጉ ቆሻሻዎች ይነሳሉ። ፕላስ ደግሞ ብረሽ ይሄ ብሩሽ አለ የጥርስ ብሩሽ በሱ ፍትህግ ብታደረጉት አሪፍ ነው። ፍትህግ ስላችሁ በጣም እስኪያቃጥላችሁ ቆዳችሁ እስኪላላጥ ሳይሆን ቀስ ብላችሁ ብረሽ ብረሽ ብታደረጉት አሪፍ ነው። ስለዚህ የስኳርና የማር ተጠቅማችሁ የማርና የስኳር ስክራብ ተጠቅማችሁ የሞቱ ቆዳዎችን ማንሳት ትችላላችሁ ማለት ነው። ከንፈራችሁ ላይ ከአምስት እስከ አስር ደቂቃ እንደገና ደግሞ በሳምንት ሁለት ጊዜ ብትጠቀሙት በጣም ቆንጆ ሪዛልት ታገኛላችሁ። ስለዚህ ይህንን እጠርገዋለሁ፣ ያው እዚሁ ለማሳየት ብዬ ነው እንጂ እኔ መታጠበዋለሁ። እንደዘርግ ጥርግ። ከዛ ደግሞ እዚህ ጋር ምን አዘጋጀሁኝ? አሁን ከንፈራችን ጥቋቁር አሁን የኔ ጥቁር ከንፈር ነው ያለኝ አይደለ? ከንፈራችን ጥቋቁር ለሆኑ ሰዎች ቀለሙ ፒንክ እንዲሆን ያማረ የከንፈር ቀለም እንዲኖረን እዚህ ጋር ምን አዘጋጅቻለሁ? ማርና እርድ ማርና እርድ። ስክራፕ ስክራፕ ሳይሆን እንደ ማስክ ነው ይሄ። የተቋቆረ ከንፈራችንን ቆንጆ ያደርግልናል ማለት ነው። ይሄንን በየቀኑ ብንጠቀመው በጣም ቆንጆ ሪዛልት እናገኛለን። ስለዚህ እሱንም እንደዚህ መቀባት ያድርገን መቀባት እንችላለን ማለት ነው። ስለዚህ ከንፈራችንን በዚህ መልኩ መንከባከብ እንችላለን። ደግሞ ማድረግ ያለብን ጥንቃቄ ምንድን ነው? የማይሆኑ ሊፕስቲኮችን አንግዛሽ ማለት አስበን አውጥተን አውርደን ቆንጆ ደስ የሚለን እንከለር አንድ ምርጥ የተባለ አንድ ሊፕስቲክ ቢኖረን የተሻለ ነው። አብዛኞቻችን አሁን እኔንም ጨምሮ ማለት ነው ያገር ሊፕስቲክ ነው ያለኝን አሁን ቀይ የሆነው በተለያየ ሼድ አይደለ? ያው ያለኝን ከለር ሁላ ደግሜ ልገዛ እችላለሁ። እና እንደዛ ከሚሆን ቆንጆ አንድ ቢኖረን ይሻላል። እኔ አሁን የነበሩኝን ሊፕስቲኮች ብዛታቸው አጠይቁኝ እና እናንተም ቆንጆ የሚባል አንድ ሊፕስቲክ ቢኖራችሁ ይመረጣል። በየማአት ነገር ማይሆን ሊፕስቲክ እንትን የሚል የሚሰነጣጥቅ፣ የሚፈረፈር እንትን ድርቅ የሚያደርግ ሊፕስቲክ አትቀቡ፣ ለከንፈራችሁ ጥሩ ስላልሆነ። ስለዚህ ቆንጆ ሊፕስቲክ አውጥታችሁ አርዳችሁ አሪፍ የምትሉትን ሊፕስቲክ ግዙ። ዋቹን በደንብ ጠጡ። ይህም ቆንጆ እንትን ነው ጥቋቁር ነገሮችን ይሄ ጥቁር የሚለውን ነገር በጊዜ ሂደት ቆንጆ ከለር እንዲሰጠው ያደርግልናል ማለት ነው። ስለዚህ ይህንንም በቀን በቀን ብንጠቀመው ቆንጆ ሪዛልት እናገኛለን። እኔም በበኩሌ እጠቀመዋለሁ። ከአሁን በኋላ በቀን በቀን ለመጠቀም እቅድ አለኝ። አንድ የሰርታችሁ አሁን እኔ እንትን በእጄ ስለነካሁት ኦልሬዲ አጥቤ ነው እንትን የምለው የምደፋው ነገር ግን አዘጋጅታችሁ ፍሪጅ ውስጥ ሳታነካኩ በንጹህ እያወጣችሁ በየቀኑ መጠቀም ትችላላችሁ። ፍሪጅ ውስጥ አስቀምጣችሁ ማለት ነው። እንደዛ ማድረግ ትችላላችሁ። ከዛ ደግሞ ይሄን ከታጠብን በኋላ ቫዝሊን ወይም ደግሞ የተመቻችሁን የሞይስቸራይዘር መጠቀም አለባችሁ። ግድ ነው። ከንፈር ሲደርቅ በጣም ነው የሚደብረው። እኔ አሁን ቫዝሊን በቃ በየቦታው ውጭም በወጣ ቆንጆ እንትኖች አሉኝ። ይሄ ሊፕ ምን ቻፕስቲክ ነገሮች አሉኝ ቤትም፣ ሰውን ደግሞ ቫዝሊን ነው የምጠቀመው። ቫዝሊን ፊት ለፊት የማገኝበት ቦታ ነው ማስቀምጠው። በየሰዓቱ ነው የሚቀባው። ያው ድርቅ ሲልብኝ ወዲያ ወዲያ ወዲያው ነው የሚቀባው እና እና እናንተም እንደዛ ብታረጉ ሪኮሜንድ አደረጋቸዋለሁኝ የደረቀና የተሰነጣጠቀ ከንፈር እንዳይኖረን። እንደዛና አድርግ። ላይክ ሼር፣ ሰብስክራይብ በማድረግ እንትን በሉኝ፣ አበረታቱኝ። አመሰግናለሁ ስለምታዩኝ፣ ስለምትሰጡኝ አስተያየት። ወዳችኋለሁ። እራሳችሁን ጠብቁ። ባይ